ምን ልታደርግ ነው ምን እያደረግን ነው ሰዓት ላይየ የትበልበልሽ ቆይ ግን አንተ ምን እኔ ጨካኝና አረመኔ ሰው ብትሆን ነው እች ልጅ እንደዚያ በቀረቱ ስትገርፋት የነበረው ድንገት አይደለም የነበረችበትን እያወቅህ ሄኖክ ትሰማኛለህ የአንተን አይል ለማየት እኮ ነው ጉሌት ስትሸጥ የነበረው ታዊኒ እንደዚህ ያትበላት ትጎዳለች ደሞ እኮ አንተን ከአባት ለመጠበቅ ነው በግድ እዚህ ቤት የገባችሁ ቆይ እናቴ ገነት እንደሆነች እያወቀን እናተ ውጭናት ምናምን እያለ ሲቀበጣጠርብኝ የኖረው ለምንድነው ማን አባቱ ነው የሚነካኝ ይሄ ትናንት የተወለደ እኔንም አይገለኝም። ለማንኛውም ክፉ ደግ ባንነጋገር ጥሩ። ጥሩ እንግዲያውስ ይሄ ቤት የኔ ስለሆነ ማን እንደሚኖርና ማን ከዚህ ቤት እንደሚወጣ እኔ ነኝ። ይበል ይህን ቤት ለቀለጡ መመሪያም ተረጋጋ ምንድን ነው ገነት ወላጅ እናት ነች ምን እናት ያልከው አዎ እናት ናት ሄኖክ ብዙ ጊዜ ለነገር ፈልገን ነበር አንተ ግን ምንም ለመቀበል ዝግጁ አይደለህ አብራም እየቀለዳችሁ ነው አይደል አብራም እየቀለድኩ ነው በልኝ እናቴ እሷ አይደለችም እባክህ ነው ልጅ ተረጋጋ እኔ እናት ነኝ በህይወት አለሁ እናት ነኝ አትበኝ እናቴ ብኑር ማድሮስ ከዛሬ ይወጣ ነበር ተረጋጋ፣ እውነቱን ነው ተነገረ። ተረጋጋ፣ አንቺ እናት አለሽ እናቲ። ሄኖክ ማለት ል ተረጋጋ። አባዬ ምን ነው ምን ሆናል? የኔ ልጅ አትበል ነገር እውነት ምን እንደነገሩ በምን አባዬ፣ ነገር ከሆነ ግን በጣም ነው በጣም ልጄ፣ ምን ሆናል? ያለኝ እኮ አንድ አንተ ብቻ ነህ። አንድ ነገር ብትሆንብኝስ አታስበስል እባክህ። አንተ ቁማር ቤት ሌት ጮት ክብኝ፣ ቁማር ጮት ክብኝ። ቆይ ምንድን ነው የምትለኝ? አስረዳኝ እንጂ ምንም እኮ አልገባኝም። አልገባም እች ሴትዮ እናት ነኝ እያለች ናት። አለች ምን የምን እናት? እናቴ እንደሆነች አውቃለሁ። ቆይ ግን አንተ ያን ሁላ ዘመን ጉሌት እየሸጠች እየኖረች እንዴት አስችሉ ዝም አልከኝ? እንዴት ደበቀኝ? ቆይ እንደሱ አይደለም የኔ ልጅ ተረጋጋ። እናቴን ከኔ ማራቅ ሲያንስ ማርታን እንደምወዳት ያው፣ ከኔ ነጠቅህ አንተ። ችግር ማነው እንደዚህ? ወር እስካሁን ያወራቸው ሁላ ውሸቶች ናቸው። አትዋሽ አንተ። ማለት ውሸታምና አስመሳይ ሰው እኔን ተናገርከኝ። ትላንት ባወቃቸው ሰዎች በጣም ነው የምታሳዝነው። እንደዚህ ስር እንደሰደደ አላውቅም። ያው ያለች አንተ አባት ነው እኮ አንተን መጠርጠር ይከብዳል። ቆይ የገነትን ይሁን ማርታ እንዴት መረዳት ያቅተኛል። ምን አድርጎ አለ ትዞኝ ነበር ነበር ጭራሽ እኮ አንተ አልሰማችሁም ብለህ ከቤት ስታባረረን ነበር። ይህን ሉ ጉር ተሸክሜ የነበር እስከ ዛሬ ስለሆነ የነበረው። ይኸውልህ እኛማ በተደጋጋሚ ነግረንህ ነበር፣ አንተ ግን አላረዳም አልከኝ። ቆይ እሺ፣ ቆይ አብርሃም፣ እንዴት ነው ይህንን ሉላ ነገር መረዳት ሲያቅተኝ ነበር እንዴት? ሄኖክ አሁን ለማንኛውም ተረጋጋ። ይኸውልህ ሁሉንም እውነት ማወቅህ ይጠቅመሃል እንጂ አይጎዳም። በቃ ቀጣይ የሚመጣውን ነገር እንድታስብ ነው የሚያደርገው። ይህንን ሰውዬ እዚህ ቤለሁ አልፈልግም፣ ወይ ወይ፣ ደግሞ እሱን እሞታለሁ። ትሰማኛለህ? ስሜታዊ ሆነህ ነገሮችን መወሰን የለብህ። እረጋ በል ። ይህንን አረመኔ ጭራሽ አጠገቤለ አልፈልግም። ጭራሽ ይኸውልህ፣ እሱን እረጋ በልን የሚሆነው ነገር አለ። አንተ ግን ተረጋጋ። እራስን አረጋጋ፣ እራስን አዳምጥ። ቆይ እናቴ ገነት እንደሆነች እያወቀ እናቴ ውጪ እራት ምናምን እያለ ሲቀበጣጠርብኝ የኖረው ለምንድን ነው? በእጅህ ነው ያለችው። እሷን ብጠይቃት አይሻልም? ሄ እናትህን እናትህን የት ማቃትን እናትም እናትነት በመውለድ ብቻ የሚገለጥ መሰለህ? እሷ የራሷ የሆነ በቂ ምክንያት ሊኖራት ይችላል። እሷ ብታናግራትሻል ደግሞም እርግጠኛ ነኝ ትረዳታል። አይሆንም፣ አየት አልፈልግም። ከዛ ቤትም አስወጣታለሁ። ቆይ እድሜ ዘመንህን ሙሉ እናቴን አፍቀኛለች እያልክ እያለቀስክ ነው የኖርከው። አንቺ ስትገኝ ምን ተገኘ? ትሰማኛለህ? አብርም፣ አሁን አድጌያለሁ። እናትም አባትም አያስፈልገኝም። አያስፈልገኝ ሄኖክ ኑ ባረን የሚገቡ አ አስቀኝ እሹቅ የምል እናደርግ እንችላለን እኔ እንጃ ብቻ ግን ይህ ሰውዬ ጨካኝ ነው ልጄን አንድ ነገር እንዳያደርግብኝ እኔ ግን እውነቱ በመውጣቱ በጣም ነው ደስ ያለኝ አላውቅም እኔ ግን ልጄ ምን እንደሚለኝ ብቻ ነው ማወቅ የምፈልገው ደስ ይለዋል እውነት በጣም ደስ ይለዋል አይ አይመስለኝም እናት እናት እኮ ሲባል በጣም ደንግጦ ነበር መደንገጡማ እንዴት ይቀራል? እናቱ እኮ እዚህ የለችም ብሎ ነው የሚያስበው። ግን ቆይ ምን የሚለኝ ይመስልሻል? አይንሽ ማየት አልፈልግም ወይ ደግሞ እንዴት ይህን ያህል ጊዜ ለምን ጥለሽን ጠፋሽ? አንቺ እኮ ጥለሽ አልጠፋሽም፣ ይኸው እዚህ ጋር ጉሊት እየሸጥሽ ስሩ ነበርሽ እኮ። ቢሆንም ግን ይህን እንደ ቀላል መቀበል በጣም ከባድ ነው። ብቻ ፈጣሪ ግን ልቡን ያራራልኝ። ብቻ ይህ ሰውዬ ይላቀቀን እንጂ ሄኖክ ነገር ብዙ አያሳስበው። እኔን አውጥቷለ መጣሪ ንስ በምን ርግጠኛ መሆን ይችላለሁ ምንስ ቢሆን እናቱ እኮ ነሽ። በዛ ላይ ደግሞ እሱ እኮ ጨካኝ ሰው አይደለም። እንዴት ብሎ ነው እናቱን አውጥቶ የሚጥለው? እንዳፍሻ አድርገው። እኔማ እኮ ቀሪ ዘመኔን ከልጄ ጋር ባሳልፍ እኮ ምንኛ ደስ እንደሚለኝ እውነት። ቀሪ ዘመናችን ብሩህ የሚሆን ይመስለኛል። እኔም ከዚህ ሰውዬ የምላቀቅበት ቀን፣ ሚስ አሉ አባዬ፣ ተረጋጋ። ደምህ ከፍ እንዳይል ተረጋጋ ባክህ። አታያቸውም ተረባርቦ ሊገሉኝ ሲሞክሩ? ወይኔ፣ ማንንም ሰብስቤ ቤቴ የበቀለብኩ አየዋቸው እኮ። ምንድን ነው በቤተሰብ ጉዳይ ጥልቅ የሚያደርጋቸው? ምን አውቄ ለማንም ምናምን ፊት ሰጥቶ የማንም ማላገጫ አደረገኝ። ይሄ ሁሉ ነገር እንዲፈጠር ዋነኛ ምክንያት ሴቶቹ ናቸው። በተለያችን እናት ተብዬዋ ስታስጠላ ልጅ ምናምን ትለዋለች። ደግሞ ማለት ሄኖክ የማያውቀውን ነገር እነሱ ናቸው የነገሩት። ልጄ ነህ አባትህ ነው የነጣጠለን ምናምን ስትለው ነበር። አንተ እናሱን ለማጣላት እች ከዚህ እሷን እች፣ አይደለ እኔማ እሱ አደለሁ፣ እሷን በቁሟ ካልቀበርኳት። ደግሞኮ ምንም አያስፈልጉ ሰዎች ናቸው ሁሉም። ምን ባደርጋቸው ነው የሚሻለኝ? እኔማ ሁሉንም አልመራቸው ከዚህ ቤት ጠራርጌ ነው ማስወጣቸው። ለምን እንደሰበሰብካቸው ራሱ እኔ አላውቅም። እንዳለ እኮ ነው የሚያስጠሉት ወይኔ የማንም መጫወቻ አሉን እኔ እንጃ እንዳነጋገራቸው ግን ሄኖክ በቀላሉ የሚመለስ አይመስለኝም አንተን ለመግደል ሲዝት ነበር እኮ ማን እኔን አዎ ቆይምጣ በገመድ ነው ማንጠለጠለው እያለ ነበር አባዬ እኔ ስለ አንተ ነው ያዘንኩት አባቴን ሳልጠግብህ ልትሞትብኝ ነው ማን አባቱ ነው የሚነካኝ ይሄ ትላንት የተወለደ እኔንም አይገለኝም? አለቀውም አያቀኝም ማለት ነው እንደኔ ግን ከቤት ብታባራችሁ ይሻላል። ኑሮም ምንም አይጠቅሙም። አስወጣችኋል። ታያለሽ፣ ጉድ ነው የምሰራችሁ፣ አለቃችኋል። ቆይ ግን አንተ ምን አይነት ሰው! እንዴት ነው እስከ ዛሬ ድረስ እናት እንዳለ እያወቅ ዝም ያለ? እንዴም ብዬ ነው የምነግርህ፣ ሰማኛል። እንዳልነገርኩ ያስጠነቀከኝ አንተ ራስህ ትንሽ ትንሽ እንኳን ፍንጭ እንዴ ነው ማነግርኝ? አብራ ፍንጭ እንኳን ፍንጫ እንትን ነች። አረፍተ ነገር ታስጨርሳል። የአባት እኮ ጭንቅላት እንደፍኖታል በእናት ስለዛ ሰው እያታንሳ ለራሴ ምንም ልረጋጋ አልቻለሁ። ቆይ ግን እሱ አባቴ ነው። በጣም አሪፍ ጥያቄ ነው። ምን በዘር ነው ወይስ በምግባር? ስንት ዘመን እውነት ነው ብዬ የተቀበልኩትን ነገር እኮ ነው። በድንገት ተነስቶ ውሸት ነው ያለኝ። እንግዲህ ምን ታደርገዋለህ። ይኸውልህ፣ ቢዘገይም እውነታው ግን ተደብቆ ይቅር። አሁን ሌላ እኔ እውነቱ ምን ይጠቅመኝ? ምንም አይጠቅመኝም። ለማንኛውም ሄኖክ፣ ቢረፍድም አውቃለሁ። እንኳን ደስ ለምን ሆኖ ደሰው፣ ደግሞ ለእናትህ መገኘት ነው። አብርሃም፣ ደጋግሜ እነግርህ ያለው እሷ እናቴ ልትሆናችን፣ በፍጹም እናቴ አይደለችም። እና ቆይ እናትህን ልትክድ ነው? እኔ እናቴ አረብ ሀገር እንዳለች ነው ማቀ፣ እውነቱ ደግሞ ይሄ ነው። ቆይ ቆይ፣ ታዲያ ቤት ያለችውን ትክክለኛውን እናቴን እንልታደረገ ከቤት አባራታል። የምረ ነው ነው? እና ጀርቤ ላይ ዝያት እንድዞር ፈልገህ ነበር? ድንገት እኮ ነው መታ እናትነኛለች። ድንገት አይደለም እንዴ የነበረችበትን እያወቅህ ሄኖክ ትሰማኛለህ? የአንተን አይን ለማየት እኮ ነው ጉሊት ስትሸጥ የነበሩ አብራም። ስለዚህ ሴትዮ ምንም አይነት ነገር መስማት አልፈልግም። እኔ ምን እናት አልፈልግም እያልኩ አንተ ባታስፈልግህ እንኳን፣ እሷ ግን ያንተ ልጅነት ትፈልገዋለች። እያሾፍቅረው አንተ ምን አለ ምክንያቷን እንኳን ለማወቅ ብትሞክር። ትሰማኛለህ? አብራም ልጅን ለመተው ምንም አይነት ምክንያት በቂ ሊሆን አይችልም። እመነኝ ሄኖክ፣ የእሷ ምክንያት ግን ያሳምነው። ምክንያቱም የአባት እንክፋት አውቀህ ትረዳታለህ። ምን አይነት ጠራ ውስጥ እንደገቡ

ቶይን፣ ስላልሽኝ ብቻ መተውሽ ይመስልሻል? አንቺ የማትረቢ እውነት፣ እኔ ምንም የነገርኩት ነገር የለም። አንቺ ምን ስትይ ነው? ገዢ በሌለበት በር ላይ የተጎለጥሽ በጠራራ ፀሐይ። አንቺ ማነሽ? ድንችና ቲማቲም የሚሸጩ ይኸውልህ፣ ሄኖክ በራሱ ጊዜ ነው እኮ የደረሰበት። መሞቻች ስለደረሰ የምትናዘዥው ነገር ካለ አሁን ተናዘዥ። ከሄኖክ ጋር እኖራለሁ ብለሽ አስበሽ ከሆነ ግን ተሳስተሻል። ቆይ፣ ምንድን ነው የፈለግኸው? ከዚህ ብን ብለሽ እንድጠፊ። እሱንማ እንዴት አደርጋለሁ ከመረገጽ ብታፊ አይሻልሽም? ምን እያደረክ ነው? ከገነት ጋር እያወራ ነበር። በቃ ማለት ምንድነው ሄኖክ? የምወዳት ልጅ ቀማኝ ምናምን ሲል ነበረው? ነው ወይስ አባቱ ቅምት ነበርሽ? አረ በስመ አብ። ቆይ ለምን እውነቱን አትነግሪኝም? ዘመድ እኮ እንዳለው ሻቃሉ የሄኖክ ፍቅረኛ ነኝ። ፍቅረኛ ሆኖ በሰው ቤት መኖር አይከብድም? አልገባኝም። አይ ነውር ነው ብዬ ነው፣ እኔ በአንቺ ቦታ ቦን እዚህ ቤት አልኖርም። እሱ አንቺ አመለካከቱ እንዳንቺ አይነት ሴቶች ናቸው እኛንም ጭምር የሚያሳድቡ። ምንድነው ያልሽው? ልክ ነሽ። ሁሉንም ሰው እንደኔ ጠንካራ ሆኖ ማለት አይቻልም። ለማንኛውም እዚህ ቤት ለመኖር የሄኖክ ብቻ ሳይሆን የኔም ፍቃድ ያስፈልግሻል። ትናንት መተሽ ህግ ማብዛቱ አግባብ ነው። ትናንት መምጣቴ ሳይሆን ንብረትነቱ ነው የሚወሰነው። ለማንኛውም ክፉ ደግ ባንነጋግር ጥሩ ነው። ልክነሽ ከፈለግኩ እንደ ቆሻሻ ልጥልሽ ስለምችል ጸባይሽን አሳምሪ። ቆንቺ፣ ማንም ብለሽ ነው እንደዚህ የምትናገር? ሳባ እባላለሁ ስሜ እንዳይጠፋሽ። ይቻች፣ ስለምን ነው የኔ ልጅ? ስለምን እንደሆነ ጠፍቶሽ ነው፣ ወይስ እንዳልጠየቅሽ ፈልገሽ? አረ የፈለግከውን ጠይቀኝ፣ እኔ እኮ ለመመለስ ዝግጁ ነኝ። እኔ ካንተ ጋር ቁጭ ብዬ ከጎኑ ለጎኑ ለማውራት ብዙ ጊዜ ስመኘው የነበረው ነገር ነው። ጥሩ፣ ለምን ደብር ጥለሽኝ? እኔ ጥያ አልሄድኩም የኔ ልጅ፣ በፍጹም ደግሞ አንተን ጠይቄ ልሄድ አልችልም። ታዲያ ለምንድን ነው እኔን ጥለሽኝ ወደ ውጭ ሀገር ወጣሽ? እሱ ሆን ብሎ አንተን ለማሳመን የተጠቀመው ነገር ነው እንጂ እኔ ከልጅነት ጀምሮ እኮ እየመጣው ከታተል ነበር አረንዳውም ሰርቅ ለሚሄድ ሁሉ መኝ ነበር። አታስመሲ ሁን ብለሽ ጠለሽኝ እንደሄድሽ አባቴ ነግሮኛል። ይኸዋን ደግሞ ብዮት አለው ብለሽ መጣሽ። ቆየትኛውን እውነቱ? ሁሉም ነገር ውሸት ነው። እኔ ተገፍች እንጂ ጥዬ ሊሄድ አልነበረም እኮ። እውነቱን ንገርኝ፣ ለምድረ ጥለሽኝ ሄዱ? ምን መሰለ ኔ ልጅ፣ የምነግርህን ነገር ላታምንኝም ልጠለኝ ትችላለህ። ግን ፈልግ ያደረግኩት ምንም ነገር የለም። እንደነገርኩ የማያስችል ሁኔታ ላይ ስለነበርኩ ነው። ለምንድን ነው አስገድደውኝ ነው። እየቀለድሽው ቆይ፣ ማነው ልጅሽ? ልጅሽን ጥለሽ እንድትይጂ የሚያስገድድሽ? የአባት ቤተሰቦች ደግሞ በዛ ላይ በጣም አደገኞች ናቸው። በፊት እኔና አባት ፍቅረኛ ማቾች ነበረን። በዛ ሰዓት ደግሞ ቤተሰቦቹ ከኔ ጋር በፍጹም እንዲሆን አይፈልጉም ነበር። ለምን? እኔ ድሃና የድሃ ልጅ ስለነበርኩኝ። እሺ፣ ከዛስ ምን ተፈጠረ? እንደ ድንገት አረገዝኩኝ። ዘራችንን የትም አንጥልም ብለው እስከ ሞል ድረስ ተንከባከቡኝ። በቃ አለቀ። ከዛ በኋላ እኔም አንተን ወለድኩኝ። አንተን ከወለድኩኝ በኋላ ግን ለእኛ አታስፈልጊኝ ብለው ነጄን ነጥቀው እኔን አባረሩኝ። ይሄው እኔም ከዛ በኋላ አንተን በመከተል እድሜ አለቀ። በቃ ይሄ ብቻ ነው ምክንያት እኔን ጥለሽ ለመሄድ ይሄ ነው። በቃ ከዚህ በላይ ምንም ምክንያት አለ ነው ወይንስ የነገርኩህን በደንብ አላዳመጥከኝ? በቃ ልጅን ጥሎ ለመሄድ ይሄ ምክንያት ብቻ በቂ ነው ብለሽ ታስበች? በጣም ታሳዝኙሽ። ሰዎች እና እንዴት ነው ሰፈር ምናምን የሚያስጎበኝ እሷ አፈልጊ ግዛታችን ትሰማለህ? እኔ ከአንተ ጋር መታየት አልፈልግም። ኦኬ፣ ስለዚህ በተቃራኒ ነው የምታወሪው ማለት ነው። አብርሃም እኮ የረሳሽኝ። ቆይ ልኩ ከተረሳሰ ደግሞ እንዴት እንዳስጠላ፣ ይህንም በተቃራኒ ውስጥ ልሻለሁ መቼም እንደማላስጠላ ሸርግጠኛለሁ። ቆይ እራስህን እንዴት ነው ምት አብርሃም እኮ። ለማንኛውም ትሰሚኛለሽ፣ እኔና አንቺ ስለነበረን ግንኙነት ይሄን እኮ በፍጹም እንዳይሰማት። ቢሰማስ ምን ያመጣል? ነው ወይስ ልቆጣጠርሽ ይላል? አይ እንደሱ እንኳን አይደል። ከውድ ወንድሜ እንዳታቆራረጥ። ምን እንደዛ ከሆነ እነግረዋለሁ። ከዛ እኔን ወይም አንተን እንደሚያስበልጥ እናያለን ማለት ነው። አሁንም በቃ ልክ እንደ እንደድሮ በማይነጻጸር ነገር ሰውን ትፈትኛለሽ። አ ተው እባክህ፣ ወረኛ አንቺ ልጅ ግን ቆይ ምንድነው ጸባይሽ? በጣም ቄሪር ብሎብኛል። አብርሃም እንደ ድሮ መስዬ ከሆነ ተሳስተሃል። አፈቅረሃለሁ ምናምን እያልኩ ምጃጃልበት ጊዜ አልፏል። ትሰማለህ አይሱሽ፣ እኔም አልፈልግ እንዳትደርሽብኝ። አልደርስምሽ፣ ይሻልሃል። ግን ያው ትዝታ የሚባል መጥፎ ነገር ደግሞ አለ። አሁንም እንደ ድሮው ነሽ፣ በጣም ቆንጆ ነሽ። ቆይ ሳቢ ይሄን ገና ከኔ ለምን ኮስ አለ ስርዓት ያዝሽ ለወንድ የሚያስደበድበሃለሁ፣ አሊያ ደግሞ እኔ ራሴ ደበድበሃለሁ ማለት ነው። በአንቺ መደብደብ ለእኔ አዲስ አር ክብሬ ነው። ይኸውልሽ ግጥምጥሞቹ ግን በጣም እየገረመኝ ነው። ምኑ ነው የገረመህ እባክህ ብቸኝነት አይቶ ያከነፈው ለኔ ሲያመጣሽ ነው አረጋ ምን አፈለግሽኝ? አይ ቅድም እኮ ሁኔታ አስደንግጧኝ ነበር። ታትረግ ዛሬ ግን ቀለል ያለ ትመስላለህ። ከአባቴ ስላሳልኩሽ አንዱ እሱ ነው። ሌላኛው ደግሞ እናቴን በማግኘት ማርታ። ሁለተኛ እናትህ ምናምን እንዳትይ። እኔ እንደዚች አይነት እናት ሊኖረኝም አይችልም። ታሆኔ እንደዚህ ያት በላ ትጎዳለች። ደሞ እኮ አንተን ከአባቴ ለመጠበቅ ነው በግድ እዚህ ቤት የገባችሁ እኛ ቤት? አዎ ያው ባህሪውን ስለምታውቅ ልጅን አንድ ነገር ያደርግብኛል ብላ እኮ ነው የገባችሁ በዛ ላይ ደግሞ አተኛም ሌሊቱን ሙሉ አንተን ስጠብቅህ ነው የምታድረው። ይሆናል እና እባክህ አታስከፋት። እስኪ ምናየው ይሆናል። ቆይ ግን አንቺ ያን ሁሉ መከራ ስታሳልፊ ለምንድን አልነገር ብዙ ጊዜ እኮ ልነግረህ ሞክሬ ነበር፣ ግን አንተ አይገባህም። ደህነዙን ክብኝ እስኪ ትጎዳሽበትን ቦታ ሊሆ

ቢ ነበር። እንደዚህ ምን እየጠበቃችሁ ነው? ሳባ በጣም አዝናለሁ። ምን ነው? ከአባትሽ ጋር ለመኖር የነበረች ፍላጎት ሊሳካ አይችልም። ከዚህ በኋላ ከአባትሽ ጋር መኖር አችም ምን? አዎ ሳባ፣ ከዚህ በኋላ አባትሽ አብሮ ነው ይኖር፣ በጭራሽ አብሮ ሊቀጥል አይችልም። ማለት ትሰማኛለህ? አሁኑ ሁሉ ይህንን ቤት ለቀኝ። ምን? ቆይ ግን አንተ ምን ጨካኝና እቺን ልጅ ልዛ በቃ ባትወስ ገረፋት ይነበር፣ ሚስትህ እኮ ነች። አንተ ምን ቤት ምን አገባህ ውስጥ ይሄ ቤት የኔ ስለሆነ ማን እንደሚኖርና ማን ከዚህ ቤት እንደሚወጣ